ግን እዚህ አካባቢ ደቦሽ በጣም የገረመኝ የአየሩ ሁኔታ ነው። በጣም በቃ ምቹ ነው አየሩ። ጋራው፣ ሸንተረሩ፣ ዛፉ፣ ሜዳው ሁሉ በጣም የሚገርም ነው። በጣም ደቦሽ

ማን ነው አከርካሪያችን ያሰበረው? የተማረው መማሩን ጠላ፣ ገበሬው ግብርናውን አሽመደኝቶ እኮ ማን ነው የሰው ወሮ ለመሬት ይዘን ውሃ ላይ ተኝተን ወርቅ ትራስጊያችን አድርገን ወርቅ ትራሳችን ማዕድን እግራችን

ተዋክተን ፊት ለፊት እንገልጽህ፣ ግንባር ለግንባር ተገናኝተን መጠላቃት እኮ ምኑን። ምን ነው የምትሉት? አሁን እኮ መጀመሪያ እገሌ ነው ብለህ ብታወራኝ እኔም ፍርድ ሰጥ ነበረ። ግን ዝም ብለህ አንተ ከለከለ፣ አንተ ሸጥ፣ እንትን ላይ አንተ ምን አለብህ? አንተ ምን አለብህ? ወንድም ማለም፣ ስማ፣ መጃጣል መግቢያ መውጫ ሳጣ ጉልበተኛ ሆነ። ያሁን የዴቦሽ ቀበሌ ብቻ ሳይሆን መላ ኢትዮጵያ ተሰብስቦ ቡጢ ገጥሞ አፈር ተድሜ መቀላቀል አቃተን። ማንም ኑሮን ኑሮ እንዲያንጓ ኑሮ እኳ ሽመድ ሙሹ አታስብም እንዴ አረስ አረስ አልሞላለ። አዎ ታክኖሎጂ የለው። በበሬ ነው የምንታገለው። መንግስት አያግዛችሁም? መንግስት እህ ማዳበሪያ ይኸው። አሁን እንግዲህ ማ የገመቱ ፀሐይ ነው ምን ነው ምን ነው እያልኩኝ ዘንድሮ መኸር ነው ማለት መኸር። እንግዲህ አሁን ማዳበሪያ ማለት ነው ሦስት ሺህ እንደዚህ ተግማሽ ተነስቶ አሁን ስምንት ሺህ ገባ እያሉን ነው ስምንት ሺህ ብር አንድ ቁምጣ አዳበሪያ ምን ያህል ሄክታር ይሸፍናል? ምን እናደርጋለን? እንደ መሬቱ ነው እሱማ፣ እንደ መሬቱ ሁናቴ ነው። ግን አሁን መጀመሪያ ተው ስምንት ሺህ ገዝታችሁ ያንን መሬት ላይ በትናችሁ ምን ያህል አሁን መሰለን እኛ ላይ ይሄ ማዳበሪያ ሄደ አይደለም። አሁን የምናመርተው መርተው ምርት ቲደርስ አሁን ባለው ፈረንካ ዋጋ የምንሸጠው ይመስላል እጅ ያንን እናክላለን። ይሄ ማዳበሪያውን ትታክልበት፣ የለፋህበትን ትታክልበት። የከተማ ሰው መኖር ይችላል። ለካስ ማዳበሪያው ነው በየቤታችን የሚገባው። ዋጋው ፈረንካው የማ አንተም እኮ ማሰብ አለብህ። መንግስት አሁን ማለት ነው አጠቃላይ አገር ሁላ ቤት ሆነ ቤት ሠራ፣ ገበሬው ቤት ሠራ፣ ወረዳው እየሰፋ እየሰፋው፣ በየቀበሌው ደህና ሰው በዛ፣ መሬት አነሰ ምርት አንተም እኮ ግን አለ ነው እኮ ያለው። አረ በጣም በጣም ይሄን ቀንሰ አለ። አሁን እንትን ሆነው አንስተን የለ መህር ነው እንግዲህ ገና ነው ለበልግ ስለሆነ የሚታረሰው አርሰዋሉ ወይ የት አለ መሬት አለ ለደቆሰ ኑሮማ ደቆሰ ምን ኑሮማ በእያንዳንዱ ቤት ገባ አስተማሪው ማስተማር አልቻለም አልነካም አንተ አልነካም እንዴ ሳክኩ እንዴ ኑሮ አንቀጠቀጠ እንትል አንተ ፈገጋክ ሳቃ ክሪያንዋ ማሽላ ማሽላ ምንድን ነው የሚባለው እ ማሽላ ይበላል እሱ አይደለም ማሽላ ምን ይባላል በተረቱ ውስጡ ውስጡ እያረረ አሯል እስተክ ሰርተን ግን አሁን አግብተህ በምንድ ነው የምታኖራ ነው? በዳስ ቢያደርጉ ዳስ ስትል የሆነ ቤት እንዘለኝና፣ አዎ ምን አለ ሴቶች የተሰብስበው አዎ ቤቱ ሲጠባቸው፣ አዎ ምን አለ ሰዎቹ በዳስ ቢያደርጓቸው፣ ምን አለ ወንዶቹ ዳስ ቢያደርጓቸው፣ በዳስ ቢያደርጓቸው እኮ በዳስ አውጥተው ተቤት በዳስ ላይ ይዱ ሏቸው ተጠበባቸው ነው። ቅን አይገባ ማለት ነው። አዎ ማሩ ቅን አይገባ ማለት ነው። አይደገኝ ዝም ብለህ ነው በቃ ሰባ ቅን ቅን ባይገባኝ ቅሬ ገብቶኛል ብዬ አሁን ያልከውም ባወጋ ሰው ይቀበለኛል። አናታ ናትን ይለኛል አምባለጌ እያል። ኢኮኖሚክስ ግን በደንብ ገብቷል፣ ይሄ ኑሮ፣ የኑሮ ዘዴ። አምባለጌ ላላ የኑሮ ዘዴ በደንብ እንደገባ ተረድቻ። አሁን ማዳበሪያው ሲጨምር ማዳበሪያ ሲጨምር ከተሜም እንደሚርበው ወዲህ፣ ይሄ በደንብ ይሄ ነው እኮ እንትን ወዲህ፣ ይሄው እንግዲህ አሁን ማዳበሪያው እዛ ላይ ስለሆን ልንገርህ፣ ቀላል ነው። አሁን ማዳበሪያ ትጨምር አብረህ ታልጮህ ማለት ነው። ነገ ወዲህ አብሮ ይጮሃል። ለምን እምንሰጥህ ላይ ዋ እንትኑ ይጨምረ የማዳበሪያዋል ፈረንኩዋል አክለን ነው እምንሰጥህ። አንድ ነገር እኮ ትመታ ማለት ነው። አንድ ነገር ትነካ ሌላውም አብሮ እንደሚነካ ሊገባህ ይገባል። አሁን አንድ አንድ ይ ማለት ነው። እኔ አሁን እስከ ስድስት ተስተምር ያለው አሁን አንዳንድ ይል አለ ይልት ነው አኮሌ አኮሌ አሬ ምን ይላል አሁን? እንቁላል ለምን ገበሬ ዋጋ ይጨምራል ይላል። ማን ነው? ከብት ነው። ይሄ ማለት ነው እንዲያው እንዲያልሰርበው መቸም ሰው እኔ አልሳደብም፣ ከብት ስለሆነ ነው። ሰደብከው ሰደብከው እንቁላል አንተ ሽጠህ ምንድን ነው የምገዛው ነው። ገበሬ እንቁላል ሽጦ ምን ይገዛ? ምን ይገ ግን አንተ እንቁላል ስትጠህ ላምባ ትገዛለህ፣ ላምባም ትገዛለህ። ላምባ እሱ ብቻ አይደለም። ወደ ከደቦሽ አሁን ሽንኩርት ይዞ ለመሄድ አይሱዙ መኪና ጭነቱ መኪና፣ እሱ አሁን ነዳጅ ያስፈልገዋል። አንተ እናንተ አሁን በሀምሳ ብር ብትሸጡለት ሽንኩርት

ምን በላውን ይዘው ቁጭ እንላለን። ፈረንካውን ትበሉት እንደው ብሩን እናንተ ይብላኝላችሁ፣ እኛ መሬት አለ መሬት አለ አዎ፣ እናንተ አዎ። ክስ አንተማ እንግዲህ ከለመርክ ደግሞ ገጠር

ቁመት አለኝ ነካሀል። በቃ እንግዲህ እዚህ ላይ ነው። በነካው ነካኝ እኮ። እኔ ደግሞ ሎጋ ነኝ። ወንድ ል ታማራ እኮ እህት ነው የሚመስለው። ቆንጆ ተሆነ ልንገርህ፣ ቢያገባ ሚስቱ እህቷ ነው የሚመስላት።

አንተ አትሄድ አሁን እኛ ጓዳችን ሙቷል ዘመር ሙቷል በተባራሪውም በምንም እያሉ ሞቱ ፊት ለፊትም ገጥሞ ሞቱ እ እንደ ሞተ ሰማ ያውሪ ነበር ይቅሬ ዳኛችሁም አዎ ገንዘብ ቤቱ ነው ገንዘብ ቤቱ ነው ሲያስለፍ ሲያስለፍ እሱ ነው እንኳን ከዲ ገንዘብ ቤቱ አይበላላ ገንዘብ ገንዘቡን ጨርሶን ነበር

ማሩ እንግዲህ ፍየሎቹም በጎቹም አላስቀመጡትም፣ ሄዷል። ሰብስክራይብ እያደረጋችሁ ጠብቁ። ተከታታይ ወደፊት እንግዲህ የተለያዩ ቪዲዮዎችን እንደነገር ናችሁ። ወደ ማሩ ሀገር ወደ ደቦሽ ዘልቀናል። እኛም የማሩን ውሎውን አዳሩን እየቀረጽን እንደዚህ እናመጣላችኋለን። እንደሚቀረጽ አያውቅም ማሩና። ሰብስክራይብ እያደረጋችሁ ይህን እየቀረጽኩን እናመጣላችሁ